ሰላም ሰላም ተወዳጆች፣ እንደምን አረፈዳችሁ? በእያላችሁበት ሁሉ ሰላም ይብዛላችሁ። ሰለባዊ ምኞቴን እየገለጽኩ ክብሯን አድማጮች በዚህ የመረጃ ሰዓት ልክ እንደተለመደው ከተለያዩ የሀገራችን ክፍሎች በተለይም ከወደ አማራ ክልል ግንባር እጅግ እጅግ አስደማሚ እጅ በአፍ የሚያስጭኑ ሰበር የግንባር መረጃዎችን በማጠናቀር ወደ እናንተ ይዤ ቀርብ ያለው እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግና በኮመንት መስጫው ስርም የግል ሀሳብ አስተያየቶቻቸውን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸውም ደግሞ የሀገራቸውን ወቅታዊ መረጃዎች መከታተል እየችሉ ዘንድ ቻናሉን እንዲሁም ቪዲዮን ሼር እንድታደርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀጥታ ወደ ዝርዝር መረጃዎች የምስሻገር እንግዲህ የጉፋ ክፍለ ጦር ወረኤሎ ካቤ ከተማ የአገዛዙን የግዳጅ ሰልፍ አደናቀፉ። አፍባ ምስራቅ አማራ ቀጠና ምኒልክ እዝ በልጅያ ሶኮር ስር ያለው የየጉፋ ክፍለ ጦር ዛሬ ማለትም መስከረም 6 ቀን 2018 ዓ ም ነወርጌጦ የሆነው ስርዓት በአባይ ግድብ ምርቃት ወንጀሉን ለመደበቅ ህዝብ አስገድዶ ደቡብ ወሎ ወረኢሉ ካቤ ከተማ ህዝቡን ሰልፍ ለማስወጣት ቢሞክርም የየጎፋ ክፍለ ጦር ተርቦች ካቤ ከተማ በመግባትም ህዝቡን ከድብደባናም የውሸት ድጋፍ ሰልፍ ያዳኑት ሲሆን ሰልፎ ሲያስተባብሩ የነበረው የስርዓቱ ወንበር አስጠባቂ ሚኒሻና አድማ ብተና ላይ በተወሰደ እርምጃ ሁለቱ እስከ ወዲያኛው ሲሸኘው፣ አራቱ ደግሞ ቁስለኛ ሆነዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ቀጥሏል። ዝርዝር መረጃዎችን ከስፍራው እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን በስፋት የምንመለስበት ይሆናል። በሌላ መረጃ ንጉስ ሚካኤል ኮር ከዋሽንግዛው ክፍለ ጦር በርካታ የጠላት ጥምር ጦር በመደምሰስና ሁለት ጓድ ሆዳደር ሚኒሻ በመማረክም ታላቅ ድል ተጎናጽፏል። ጽፏል አፍባ ምሥራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር ከላላ ወረዳ ልዩ ስሙ ሻፊ የተባለን ቦታ በርካታ ጥምር የጠላት ጦር በመደምሰስና በማቁሰል እንዲሁም ሁለቱ ጓድ የከለላ ሚኒሻ በመማረክም ታላቅ ድል አስመዝገበዋል። ይህንን አስደናቂ ጀብዶ እየፈጸሙት የሸዋን ገዛው ክፍለ ጦር አሀድ የሆኑ ተማም ሻለቃ ናቸው። ከዚህ በተጨማሪም ሸዋን ገዛው ክፍለ ጦር የብልጽግናን የግዳጅ ሰልፍ ዙፋን ጠባቂዎቹ ላይ ወጊያ በመክፈትና በመፋለም በጀግንነት በትነውታል። በሌላ የተጋድሎ መረጃ ሸዋን ገዛው ክፍለ ጦር ተማም ሻለቃ መስከረም 3 ቀን 2018 ዓ ም በሶስት ፓትሮል ይንቀሳቀስ የነበረን የጠላት ኃይል ቱሊያ የተባለን ቦታ ላይ ደፈጣ በመያዝና ውጊያ በመክፈት ሙትና ቁስለኛ በማድረግም የተረፈውን ወደ መጣበት በመመለስ እንዲሁም ቀጠናውን በማስከበርም ታላቅ ድል ተጎናጽፏል። ዝርዝር መረጃዎችን እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን በስፋት የምንመለስበት ይሆናል። በሌላም ወሳኝ መረጃ ሻለቃ መሪውን ጨምሮ አንድ ሙሉ ኦራል ሰራዊት ተደምስሷል። የአማራ ፋኖም ብሔራዊ ኃይል ምስራቅ አማራ ቅጥና ምኒልክ እዝ ላስታ ጀኔራል አሳምነው ጽጌ ኮር ስር የሚገኘው ተከዜ ክፍለ ጦር በዛሬው ዕለት ባደረገው የደፈጣ ጥቃት አንድ ሙሉ ኦራል ሰራዊት ተደምስሷል። መስከረም 6 ቀን 2018 ዓ.ም የጠላት ወራል ከወልዲያ ወደ ላሊበላ ከተማ ሬሽን ጭኖ በሚጓዝበት ጊዜም ከኮል መስክ ከተማ በቅርብ ርቀት የሻላይ የምትባል ቦታም በሞርተር ቅምቡላ ወራሉ የተመታ ሲሆን ከወራሉ የነበረ ሙሉ ሰራዊትም መደምሰሳቸው ታውቋል። በዚህ የተደናገጠው የጠላት አይለም ሙትና ቁስለኛውን በአራት አምቡላንስ ወደ ኮል መስክ ከተማ እያመላለሰ እንደሚገኝም ከስፍራው የሚገኝ የአይን ማኝ መረጃውን አድርሶናል። በተያያዘም ዜና ጥራሬ ክፍለ ጦር አንድ ሻለቃ በግዳን ወረዳናም በአንጎት ወረዳ አማካይ ልዩ ቦታም ልዩ ሰሙ ቀበሮ ሜዳ እስከ ደለብ በሸፈነም ውጊያም በጠላት ላይ ኪሳራ ማድረሱን አስታውቋል። በአውደ ውጊያው አንድ ሻለቃ መሪን ከነ አጃቢዎቹ ጨምሮ ሌሎች የብልጽግና ስልጣን ጠባቂ ሰራዊት በመደምሰስ የተቻለ ሲሆን ጠላት በድንጋጤ ይዞት የነበረውን ምሽግ በመልቀቅም ሌላ ተጨማሪ ኃይል ከተለያዩ ቦታዎች ለማስመጣት እየተሯሯጠ ይገኛል። በተጨማሪም የዙፋን ጠባቂው ሰራዊት በአማራ ህዝብ ላይ እያደረሰ ያለው የዘር ማጥፋት ዘመቻ እያከናወነ ሲሆን ዜም የፋኑ ውጊያ መቋቋም ያቃተው ምንም ውጊያ በሌለበት ከባድ መሳሪያን ግዳን ወረዳ ወንዳች ከተማ ላይ ሆኖም ወደ 04 ቀበሌ ሞርተር በመወርወርም አንድ ንጹሐን በመግደል በንብረት ላይ ጉዳት አድርሷል። በተጨማሪም በላስታ ጀነራል አሳምነው ጽጌ ኮርሰር የሚገኘው የሜጀር ጀነራል ውባንታ አባተ ክፍለ ጦር በመቄት ጥልቅ ግምገማና ትሃድሶም አካሄዷል። ከግዳጅ መልስ ትልቅ ግምገማናም ታድሰው መስከረም 6 ቀን 2018 ዓ.ም ያካሄደው ክፍለ ጦሮም በግዳጅ አፈጻጸም ላይ የነበረው ጠንካራናም ደካማ ጎኖችን በጥልቀት ገምግሞም ለቀጣይ ግዳጅ ዝግጁ መሆኑን የክፍለ ጦሮ አዛዥ አርበኛ ኮማንዶ አማን ጎበዜ ገልጿል። ክብሯን አድማጮች ለዚህ የመረጃ ሰዓት ያስኩላችሁ አሁናዊ ወቅታዊና ሀገራዊ አጫጭር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።